ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ከሰሞኑ በሀገራችን በህክምና ባለሙያዎች ዘንድ እየቀረቡ ያሉ የመብት ጥያቄዎችን፣ ለስራ ማቆም አድማ የታቀዱ ሁኔታዎችን፣ በሙያተኞቹ የሚነሱ አንኳር ፍሬ ነገሮችን፣ እንዲሁም ከመንግስት በኩል መቅረብ የሚገባቸውን መፍትሄዎችና በሀገራችን የጤና ስርዓት ወይም የህክምና ሙያ ላይ የተደቀኑ ወቅታዊ ጉዳዮችን በአጭሩ አሰናድተን ይዘን ቀርበናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የዶል ምልክቱን በመጫን ይጀምሩት። ይህ ዳርቲዩብ ነው። ዶክተርነቴ ያተረፈልኝ አሳፋሪ ድህነትን ነው። ይህንን መሪር እውነታን ያደመጥነው ከአንድ የቀዶ ጥገና ስፔሻሊስት ዶክተር ነው። ይህ መራር የሙያ ገጽታ የአንድ ህክምና ባለሙያ ምሬት ብቻ ብቻ አይደለም። የኢትዮጵያ አብዛኛዎቹ የህክምና ባለሙያዎች ለዘመናት የሚያስተጋቡት የሙያ ፈተና ከባድ ሐዘንን የሚያጭር እሮሮና መልስ ያላገኘ ጥያቄ ነው። በአስቸጋሪው የኑሮ ፈተና ውስጥ ሆነው በህክምና ተመርቀዋል። በዚህ ሁነት መሀል ሀገርና ቤተሰባቸው ከባድ ዋጋን ከፍለዋል። በሙያቸው ጤናን ላጡት ሕዝባቸው ሊደርሱላቸው በመንግስት ሆስፒታል ተቀጠሩ። ዳሩ ግን እነዚያ ሁሉ የህክምና ትምህርት የዘመናት ልፋታቸው በሙያ ቢገለጥም ኑሯቸው ከእጅ ወዳፍ ከመሆን አልዳነም። የጎረቤት ሀገራት ለዘርፉ ባለሙያዎች የሰጧቸውን ክብርና ተገቢ የሆነ የሙያ ዋጋን እያስተዋሉ ይብከነከናሉ። በዓለም ሀገራት የሙያ ተሞክሮ መሰረት የህክምና ትምህርት ከሌሎች የትምህርትና ስልጠና ዘርፎች ሁሉ ከባድ እንደሆነ ይነገራል። ወደ ሙያው ሲሰማሩ ደግሞ ፈተናው ግዙፍ ይሆናል። ወደ ሞት የሚያጣጥር ነፍስን ወደ ህይወት የመመለስ ጥበብ፣ ለዘመናት ማየት ያልታደሉ አይኖችን በቀዶ ጥገና ለብርሃን የማብቃት ጸጋቸው፣ ልብና ኩላሊትን ነቅለው መተካታቸው፣ በስቃይ የሚቃትቱ ህመምተኞችን በጤና ማቆየታቸው፣ የተቃወሰ አእምሮን ወደ ቀልቡ መመለሳቸውና አካላትን በህክምና ጥበባቸው ቆርጦ የመቀጠል የዘወትር ልፋታቸው፣ ጽናታቸው ሰውን ይመሰክራል። ይህ የሐኪሞች ሰውን የማዳን ሙያዊ ቃል ኪዳናቸው ኑሮ በተባለ ሰይፍ ሊበጠስ እየተንገዳገደ ይገኛል። ከፈጣሪ በታች የወገናቸውን ነፍስ የሚያተርፉት በርካታ የኢትዮጵያ ሐኪሞች የዕለት ጉርስ እስከ ማጣት ደርሰዋል። የቤት ክራይንና የወራስ ቤዛን መሸፈን የሙያቸው ጥልቁ ስንክሳር ሆኖባቸዋል የሀገራችን የጤና ባለሙያዎች የተቀናጡ መኖሪያ ቤቶችንና መኪናዎችን አልጠየቁም ሀገራቸውና ህዝባቸው በድህነት እንዳስተማሯቸው ሳይረዱ ቀርተውም አይደለም ትልቁ እውነታ ሀኪሞች በሚያገኙት ደሞዝ ህዝብ ቤተሰባቸውን ቀርቶ ራሳቸውን ማኖር አለመቻላቸውን መግለጻቸው ነው ይሄ ክስተት እየመረረንም ቢሆን የምንውጠው በአደባባይ እየተገለጠ የሀገራችን እውነታ ነው በሰሞነኛ የሀገራችን ወቅታዊ ጉዳይ ላይ ለዘመናት ሳይመለስ የተዳፈነ ጥያቄ መጫሪያውን እያገኘ ይመስላል። በተለይ በአዲስ አበባ ከተማ የደሞዝና ጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻቸው ተገቢውን ምላሽ የማይሰጥ ከሆነ የስራ ማቆም አድማ እንደሚመቱ ገልጸዋል። ባለሙያዎቹ ጥያቄያቸውን ለመንግስት ማቅረባቸውን የተናገሩ ሲሆን ምላሽ እንዲሰጣቸው የሰላሳ ቀናት ቀነ ገደብ ከሰጡ ሳምንታት ተቆጥረዋል። ዳሩ ግን ጥያቄያቸው እስካሁን ድረስ በመንግስት በኩል ጀሮ ዳባ የህክምና ባለሙያዎቹ የኑሮ ሸክም ከብዶናል መኖር አቅቶናል ያሉ ሲሆን በተለያዩ መንገዶች ድምፃቸውን እያሰሙ ነው። ሐኪም ለመሆን ሃያ ሶስት ዓመታትን በትምህርት አሳልፈዋል። ጠቅላላ ሐኪም ሲሆኑ በቅርቡ በማኅበራዊ የትስስር ገጽ አነጋጋሪ የሆኑ የኑሮ ሁኔታቸውን የሚያሳይ መልእክት ከምስሎች ጋር አጋርተዋል። ቤተሰቦቼ ብዙ ገንዘብ እንደማገኝ ያስባሉ። ሐኪም ልጅ ስላላቸው የሚኮሩ ናቸው የሚሉት ዶክተር ለቤተሰባቸው ችግር አለመድረሳቸው ልባቸውን እንደሰበረው ተናግረዋል። 23 ዓመት መሥዋዕትነት ለከፈለልኝ ቤተሰብ በወር አንድ ኪሎ ቡና መሸፈን የማልችል ሀኪም ነው የሆንኩት። በጣም ነው የማዝ ነው ይላሉ። ከሕክምና ባለሙያዎቹ አንደበት እንዲህ አይነቱን አሳዛኝ የህይወት ፈተናዎችን መስማት በእጅጉ ይረብሻል። ስማቸው እንዲጠቀስ ያልፈለጉ በአዲስ አበባ የሚሰሩ የጤና ባለሙያ በበኩላቸው መብላት አልቻልንም፣ ልጆቻችንን ማስተማር አልቻልንም፣ ቤት ኪራይ መክፈል አልቻልንም ሲሉ ጥያቄያቸው ፋታ የማይሰጥ እንደሆነ ለቢቢሲ ተናግረዋል። የታመሙትን ሰዎች ለማከም በቅድሚያ ባለሙያው ጤነኛ መሆን አለበት እኮ ራሱ በአካል በአእምሮ ጤነኛ መሆን አለበት። አሁን ያለው ባለሙያ እንደዛ ጤነኛ አይደለም የሚሉት የቀዶ ጥገና ዶክተሩ አብዛኛው ሐኪም በህይወቱ ደስተኛ አይደለም፣ በኑሮው እየተማረረ ነው አብዛኛው ሐኪም ጠዋት ቁርስ በልቶ ቀጣይ ስለሚበላው ምሳ እያሰበ ነው ብለዋል። አንዲት ሴት የሕክምና ባለሙያ ደግሞ እኔ ነኝ ለቤተሰቦች መሆኔ ያልቻልኩት፣ ሐኪም በመሆኔ ያተረፍኩት ድህነትን ነው። ሰው ሰርቶ ሲቀየር አይተናል። ነገ የተሻለ ቀን ይመጣል በሚል ነው የቆየነው ብለዋል። በእነዚህ ሙያተኞቹ ሰሚ ማጣት ምክንያት በርካታ የጤና ባለሙያዎች ሙያውን ጥለው እየወጡና ወደ ሌሎች ሀገራት እየተሰደዱ ነው። በተለይ እንደ ሴኔጋልና ናይጄሪያን የመሳሰሉት የምዕራብ አፍሪካ ሀገራት ለሕክምና ባለሙያዎች ከፍተኛ ክፍያዎችንና ጥቅማጥቅሞችን እያቀረቡ ናቸው። በመሆኑም ጥቂት የማይባሉ ኢትዮጵያዊ ሀኪሞች ሳይወዱ በግድ ወደ እነዚህ ሀገራት እየኮበለሉ ይገኛሉ። ይህ የሙያተኞች ሽሽት በዚሁ ከቀጠለ ደግሞ የሀገራችንን የጤና ስርዓት በእንቅርት ላይ ጆሮ ደግፍ ያደርገዋል። በጤና ተቋማት ለታጨቁት ህመምተኞች ደግሞ እንዲህ ያሉ ዜናዎች ማቀበል መርዶ ነጋሪ መሆን ነው። የዘርፉ ባለሙያዎች ከመንግስት በኩል ለጤና ባለሙያዎች ያለው እይታና አያያዝ ወደ ሌላ አገር ተሰደው እንዲሰሩ ገፋፋቸው ይናገራሉ። ጎረቤታችን ሶማሌላንድ በመጓዝ በሙያቸው ያገለገሉት ዶክተር በተሻለ ክፍያና አያያዝ ሰርተው እንደተመለሱ ይናገራሉ። የሀገሪቱ የህክምና ክፍያ በበቂ ሁኔታ መኖር የሚያስችል መሆን እንደሚገባው ይጠይቃሉ። የስራ ማቆም አድማውን ለማድረግ የተዘጋጁት ሀኪሞች የሥነ አእምሮ መረጋጋት እርካታ የለንም፣ ስለዚህ የጤና ባለሙያዎች ተረጋግተው እንዲሰሩ መንገዱ መመቻቸት አለበት ሲሉም ጠይቀዋል። መንግስት ትንሽ ልክፈላችሁ በግል እንደፈለጋችሁ እያካከሳችሁ ነው ይላል። ሙያተኞቹ ስለተገደድን እንጂ እንደዚህ ለመስራት ሙያዊ ኃላፊነታችን ራሱ አይፈቅድም በማለት ተቃውሟቸውን እያቀረቡ ነው። የጤና ባለሙያዎችም የግል ህይወት እንዳላቸው በመጠቆም አታግቡና አትውለዱ የሚል መንግስት ሊኖር አይገባም ብለዋል። በተለያዩ ጊዜያት ተመሳሳይ ጥያቄዎችን ያሰሙት ባለሙያዎቹ የአሁኑ ጥያቄ ሲንከባለል የመጣና በኑሮ ውድነትና በዋጋ ግሽበት ምክንያት የተፈጠረ የህልውና ጉዳይ እንደሆነ ሲገልጹም ተደምጠዋል። ከእንቅስቃሴው አስተባባሪዎች መካከል አንዱ የሆኑት ባለሙያ ከክፍያ ባለፈ የጤና መድህንም የለንም፣ ታመምም መታከም አንችልም። ስጋት ባለበት አካባቢ ነው እየሰራን ያለ ነው። እንዲሁም ሆኖ እንደ አደጋ ተጋላጭነታችን አስፈላጊ የሆኑ ክፍያዎችን እያገኘን አይደለም። ለእነዚህ ጥያቄዎቻችን ምላሽ ይሰጠን የሚል እንቅስቃሴ ነው እያደረግን ያለ ነው ብለዋል። ጥያቄውን ትክክለኛና ወሳኝ የሚለው የኢትዮጵያ ጤና ባለሙያዎች ማህበር የጤና ባለሙያው ተረጋግቶ ማህበረሰቡን እንዲያገለግል በቅድሚያ ሙያተኛው ራሱ የተረጋጋ ሕይወት ሊኖረው ይገባል ይላል። የማህበሩ ምክትል ፕሬዝዳንት አቶ መለሰ በአታ የጤና ባለሙያዎች የዓለም የጤና ድርጅት በወጣው ደረጃ ሊከፈላቸው እንደሚገባ ጠቅሰው፣ የጤና ባለሙያው ስለ ቤት ኪራይ፣ ስለውና ስለሚለብሰው እየተጨነቀ አንድን ማህበረሰብ ስለ አመጋገብ ስርዓት ማስተማርና ማከም በጣም የሚከብድ ነገር ነው ብለዋል። በተጨማሪም ሙያተኛው እየሞተ ሌላውን እንዴት አድርጎ ሊያድነው ይችላል? በቅንነትና በታማኝነት ለማንነት ማገልገል እንዳለ ሆኖ ለማገልገልም ቢያንስ መሰረታዊ ፍላጎቶች ሊሟሉለት ይገባል ሲሉ አስረድተዋል። ከዚሁ መሰረታዊ ጥያቄዎች ጋር በተያያዘ ድምጻቸውን እያሰሙ ያሉ ባለሙያዎች እስራትን ጨምሮ ጫናዎች እየደረሱባቸው እንደሆነ እየገለጹ ሲሆን ማህበሩ ይህንን እርምጃ ጥያቄን ለማዳፈን የሚደረግ አላስፈላጊ ተግባር ነው በማለት አውግዘውታል። የመንግስት አመራሮች ጥያቄዎቻችን ፖለቲካዊ ስም እየሰጧቸው ነው የሚሉት የእንቅስቃሴው አስተባባሪ ፖለቲካዊ ፍላጎት የለንም፣ ፍላጎታችን በልተን ማደር ነው፣ ያስተማረንን ማህበረሰብ እያገለገልን መኖር ነው ሲሉ ጠንካራ ምላሻቸውን ሰጥተዋል። መንግስት ለጥያቄዎቻቸው መልስ ካልሰጠ የስራ ማቆም አድማ እንደሚመቱ የተናገሩት የጤና ባለሙያዎችና የእንቅስቃሴ አስተባባሪዎች እስካሁን ከመንግስት ተስፋ ሰጭ ምላሽ እንዳላገኙ ተናግረዋል። ለስራ ማቆም አድማ በጣት የሚቆጠሩ ቀናት የቀሩ ሲሆን በአድማው ወቅት ታካሚዎችና ማህበረሰቡ ላይ አሉታዊ ተጽዕኖ እንዳይደርስ የበኩላቸውን ጥረት እንደሚያደርጉ ጠቁመዋል። የጤና ሚኒስቴርና የተለያዩ የስራ ኃላፊዎች በጉዳዩ ላይ የሰጣቸው መረጃ ባይኖርም የሚኒስትሩ የህዝብ ግንኙነትና ኮሚኒኬሽን ኃላፊ ዶክተር ተገኔ ረጋሳ ለሪፖርተር በሰጡት ቃለምልልስ ጥያቄዎቹን ተገቢ ብለዋቸዋል። ለጥያቄዎቹ ምላሽ ለመስጠት እየሰሩ መሆናቸውን የተናገሩት ኃላፊው በቅርቡ የጸደቀው የጤና አገልግሎት አስተዳደርና ቁጥጥር አዋጅ በርካታ ችግሮች እንደሚፈታ ጠቁመዋል። በኢትዮጵያ ሆስፒታሎችና የህክምና መሳሪያዎች እንደ ልብ የሉም። ይባስ ብሎ እነዚህን መሰረታዊ ችግሮች ተቋቁመው የሚሰሩት የህክምና ባለሙያዎች በሚገጥሟቸው ችግሮች ሳቢያ ስራቸውን ካቋረጡ የህዝቡ የጤና ሁኔታ የከፍ አደጋና ቀውስ ውስጥ እንደሚገባ መንገርም አያሻም። ስለዚህ ይህ ሀገራዊ ጉዳይ የሚመለከታቸው ተቋማት ለሙያተኞቹ አፋጣኝ መፍትሄዎችን እንዲሰጧቸውና ህዝባቸውን በሙያቸው እንዲያገለግሉ በማድረግ ኃላፊነታቸውን እንዲወጡ የዝግጅት ክፍላችን በአክብሮት ይጠይቃል። በሀገራችን ለሚገኙትና ለታመሙት ህዝቦች መዳንን፣ በኑሮ ፈተና ውስጥ ለሚገኙ ሙያተኞች ደግሞ ዘለቄታዊ መፍትሄን እንዲያገኙ እየተመኘን የዛሬውን ዝግጅታችን አበቃን። በቀጣይ በየእለቱ የምናቀርባቸው አስተማሪ፣ አዝናኝና ወቅታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። ሁሌም እንደምንለው በያላችሁበት ሁሉ ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኖር።